ዜ ዜና ክፍቼ ነበር ና ላይፍሽ ቋርጬ ወጣሁ። ወንድም ጎትቼ ነው ያመጣሁት። የእነሱ ማይሆን ማይ አሌክስ አንተ ተው፣ ብዙ ሴት ይመስላሉ ይሄ ህዝብ። ሴት መስሎ ደሞ እንዳትረግጠኝ አልኩት።